ሰላም ሰላም የቴዳ ፋሚሊዎች ሰላማችሁ ባላችሁበት ብዝት ይበል። እንግዲህ አሁን ያለ ነው እንግዲህ ሌጀንዱ አሊጋ ነው። በጣም ነው ደስ ያለኝ በሚገርም ቪዲዮን የመጣሁት። በእውነት ሰው ድኖ ሰው በጥሩ ሁኔታ በጤንነቱ ከነበረበት እንደዚህ አይነት እክል የጤና እክል ጉዳይ ዛሬ እንግዲህ እንደዚህ ተሰርቶ ከዋር ክፍል ወጥቶ ማገገሚያ ክፍል መገኘት ትልቅ ነገር ነው። ለዛ ደግሞ ፈጣሪ

እናስገባ እናስገባል። እርዱኝ ላለው ሁሉ ነገር ይሆናል። እንግዲህ በጣም ጤነኛ ነኝ ያለውት ነገር እንግዲህ በታች ባለው ስልክ ደግሞ ደውላችሁ ማናገር ትችላላችሁ። ጋሻ የልጃቸውም ስልክ አለ፣ አብሮን ሲጨነቅ የነበረ በእውነት እውነት እውነት ለመናገር ከሶስት ሰዓት በላይ ነው የፈጀው ሰርጀሩ። ትንሽ በጣም አድካሚ ነበር። እንግዲህ ይህንን ሙሉ ሰርጀሪ ደግሞ ቃል ገብተው በነፃ እያንዳንዱን ከመጀመሪያ ጀምሮ ካለፉት ወራት ጀምሮ ክትትል እያደረግን የሰሩልን እዚህ ጋር የሚገኙት ዶክተር ኤልያስ ናቸው። በእውነት እጅግ በጣም በዚህ ዘመን ሰው ለመርዳት ሰው መሆን በቂ ነው የሚል እምነት ያላቸውና ባለ አንደበተ ርቱዕ የሆኑ ዶክተር ኤልያስ አሉ አጠገቤ። በእውነት የነበረውን ሁኔታ እንግዲህ ሰርጀሪ ክፍል ውስጥ እንግዲህ ምን እንደሚያጋጥም አይታወቅም። ሰው እግዚአብሔርና ፈጣሪና ሙያውን ይዞ ነው የሚገባው። ግን በፈጣሪ ታምር ደግሞ የማይዳን ነገር የለም። እንደው ዶክተር ኤልያስ ስለነበረው ነገር ውስጥ ስላጋጠሙትና ስለ ጤናው እኩል ስለሰሩትም ነገር የተሰማትን ነገር ቢሉኝ። አመሰግናለሁ። ኦፕራሲዮኑ ያው ከመጀመሪያው ላይክ እንደ አንዳንድ ኦፕራሲዮኖች በጣም ቀላል ይሆናል የሚል እቅድ ይዘን ሕሳቤ ይዘን አይደለም የገባነው። ያው የተወሰነ ቻሌንጅ ሊያደርገን እንደሚችል አስበን ነበረ። ምክንያቱም ከዚህ በፊት ኦፕራሲዮን ተሰርቶለት የዳነ የሰውነት አካል ሲሆን ኦፕራሲዮኑን ትንሽ ከበድ ያደርገዋል። ያው እሳቸው ደግሞ ትንሽ ጊዜ የቆየ ነገር ስለነበረ መጀመሪያ ካሰብነው ሰዓት ትንሽ ረዘም ያለ ሰዓት ፈጅቶብን ነበረ። መሀል ላይም ያው እየሰራን ትንንሽ ችግሮች ነበሩ፣ ላይክ የኦክሲጅን ሳቹሬሽን ከፍ ዝቅ ማለት፣ ግፊታቸው መሀል መሀል ላይ ምክንያቱን ራሱ ለማወቅ ትንሽ እስኪቸግረን ከፍ ዝቅ እያለ ትንሽ የኛንም የልብ የምትጨምሮት ነበረ። መሀከል ላይ ግን ያው ኦፕራሲዮኑን ልንጀምር ስንል መጀመሪያውኑ ይህንን ነገር በተሳካ ሁኔታ እንድንጨርስ እግዜር ይርዳን ብለን ነበር የጀመርነው። የጠየከውን ነገር የማይከለክል ፈጣሪ ከባድ ተብሎ የታሰበውን ሰርጀሪ ያው ግልጽ እንዲሆን ልናድርጎ እንድንወጣው ረድቶናል። ፈጣሪ የተመሰገነ ይሁን እላለሁ። ጋሻ ሊም ከመጀመሪያ ከተገናኘንበት ቀን ጀምሮ ያው ሳያስቸግሩን እንደ ታላቅ ሳይሆን እንደ ታናሽ ሆነው ያልናቸውን እየሰሙ ያልናቸውን ነገር እያደረጉ ለኦፕራሲዮኑ አስፈላጊ ዝግጅት አድርገው ቀን ቆርጠን ባልነው ሰዓት ተገኝተው እንዲያውም ልንሰራ ካልም በኋላ እጥቃቅን ነገሮች ነበሩና፣ ወደሚቀጥለው ቀን ስናሸጋግር ለምን የተከሰተ ብለው ኮምፕሌንም አላደረጉም። እሳቸው ያለውን ነገር ተረድተው በሚቀጥለው ቀን እንሰራላቸው ፖዚቲቭሊ አንደርስታንድ በማድረግ ተባብረውናል። ለዛ እናመሰግናለን። ከዛ በኋላ ሰርጀሪው በተሳካ ሁኔታ በእኔ ብቻ ሳይሆን ያው ቲም ነው። ሰርጀሪ ማለት የቲም ወርክ ነው። የቲሙ አንድ ሁለት አባል ከሌለ ሰርጀሪው መሰራት አይችልም። እና በዚህ አጋጣሚ አብረውኝ የሰሩ ቡድኑ አባላትንም አመስገን እፈልጋለሁ ከሰዓት በኋላ ላይ ደከመን ራበን ሳይሉ ኖርማሊ ከተለመደው ሰዓት ውጭ አብረውኝ ቆይተው ስለሰሩ አመሰግናለሁኝ። ከዚህ በተረፈ ጋሻሊ እንግዲህ ብዙ ነገር ያደረጉ ወሊሶ አካባቢ ጋሻሊን የማያቅ ሰው የለም ይባላል እና ለአብዛኛው ተማሪ ጥሩ ጥሩ ነገር ያደረጉ ሰው ናቸው እና እዚያህ አጋጣሚ ሳቸውን መርዳት በመቻላችን ደስ ደስተኞች ነን፣ ድለኞች ነን ብዬ አስባለሁኝ። እንግዲህ ከዚህ በተረፈ ጋሻሊ እግዚአብሔር ይማራቸው እንላለን። በቅርቡ ተነስተው ወደ ስራ ይሁን ኖርማሊ ያው አውቶማቲካሊ ወደ ስራ እንዲመለሱ አይመከርም ካለው ከተሰራው ኦፕራሲዮን ውስብስብነት አንጻር ፕላስ ውስብስብነቱ ብቻ ሳይሆን የኦፕራሲዮኑ ሁኔታ ጥንቃቄ የሚፈልግ ነው። በደንብ አስረድተናቸዋል። ቢያንስ ለወራት ያው ስትሪክት የሆነ ከአልጋ አለመነሳት ምናምን ሳይሆን በደንብ እረፍት ያስፈልጋቸዋል። ከባባድ ስራ መስራት ያለባቸው ምናምን የሚል ምክር ያው በደንብ ዲቴይል ሰጥተናቸዋል። ያንን እስከተከተሉ ድረስ ምንም የሚፈጠር ችግር አይኖርም ብዬ አምናለሁኝ። በቅርቡ ደህና ሆነው እንግዲህ እንደ በፊቱ ሮጥ ሮጥ ብለው እንደተለመደው ሰውን እንደሚረዱ ተስፋ አደርጋለህኝ። አመሰግናለሁ፣ እግዜር ይስጥልን። በጣም ደስ የሚል ነገር ነው። እንግዲህ ያው እንዳለውት ዶክተር በጣም ውስብስብ ነው የነበሩት። ክሩ ነው እንግዲህ በግሩፕ ነው የሚሰራው አንድ ኦፕራሲዮን ሲሰራ እና ከእሳቸው ጋር በቀናነት ይህንን እንዲሳካ ያደረጋችው እግዜር ይስጥልን። ከምንም በላይ ያው ዶክተር ኤልያስ ለማታቋቸው ከዚህ በፊት ትልቅ የሚባሉ ሰርጀሪዎችን የሰሩ ሀገራችን የምትኮራባቸው ትልቅ ዶክተር ናቸው። እሳቸው እንግዲህ ለመናገር ያክል ከዚህ ቀደም በተለያዩ በኦቤን ቲቪዎች፣ በጌቱ ተመስኬል ላይ በትልልቅ ቻናሎች ላይ ትልልቅ ሰርጀሪዎችን አድርገው በሙሉ ብቃት የተወጡ ናቸው። እንግዲህ ያው እግዚአብሔር ሲታከል ነው እንግዲህ ትልቁ ሙሉንም ነገር የሚሆነው እና በጣም ነው የምንወዳቸው እውነት ሀገራችን ወልሶ ከተማ አለን ከምንላቸው የሰርጀሪ ዶክተሮች መካከል ግንባር ቀደሙ ናቸው። እና ጋሻ ልዬ ስለ እሳቸውም ለማመስገን የምትፈልጉት ካለ እስካሁን ድረስ ተመልጬ ነግሬያቸዋለሁ። ማንም ተመጠ ዶክተር እንደ እሳቸው ቀለል ያለ ዶክተር አይቼ በላቋል። እንደው ለአገሪቷ ይበዛ አባት አልብ ነው። ኢልያስ ለአገሪቷ እንደው ይበዛ አባት ነው። ለዘገር መምጣታቸው መጣታቸው አላህ ይስጥልን አላህ ይስጥልን። አሜን አሜን። ቁቋሚ አላህ አድርጋቸው አላህ ወሰል አሜን አሜን። እኔ አባት እግዚአብሔር ይስጥልን። በጣም ነው ሲንከባከቧቸው፣ እንደ ዶክተር ሳይሆን ትእዛዞችን ሳይሆን እንደ ልጅ እየደረጉ የሚገባቸውን ያው ሰው ከእድሜ ጋር ብዙ ነገር ውስጡ ታውረድ ውስጥ ያልፋልና ጋሻሊም ካለ ከበሽታው ከምናምኑ ጋር ትንሽ ጫና ይፈጥራሉና እሳቸው ይህንንም ባህሪያቸው ችለው ያከሙ ዶክተር ናቸው። በእውነት እንደ አይነት ዶክተሮች ኢትዮጵያን ባርኮ ያብዛላት። ሌላ ምንም አይባልም። እግዚአብሔር ይስጥልን ስለነበረን ነገር። ነገር ግን ጋሻሊ እንዳሉት ዶክተር ከሶስት ወራት በትንሹ ጭራሽ ወደ ስራ መመለስ አይመከርም ብለዋል። ነገር ግን ጥንቃቄ ቢያንስ ላለፉት ቢያንስ ቀጣይ ሶስት ወራት መጠበቅ እንዳለባቸው ነው። እሳቸው ደግሞ የሚተዳደሩት በቀን ስራ ነበረ፣ ሻይ በዳቦ በመሸጥ። ከዛ ስራ ታግደው ደግሞ አቅም የላቸውም። ስለዚህ እናንተ ደጋግ ሀገሬ ሕዝቦች፣ የኢትዮጵያ ሕዝቦች በተለይ ይህን የምትመለከቱት ውጭ ያላችሁ በእንግሊዝም አውሮፓ ሀገራት የምትገኙ ሰዎች በዚህ አካውንት የጋሻ ሊያወል ኢብራሂም አካውንት ነው፣ ስልካቸው የልጃቸውም ከታች የእሳቸውም አለ፣ የደወላችሁ የምትችሉትን ርብርብ አድርጉ፣ እሳቸው ቶሎ አገግመው እንደ በፊቱ አባትነታቸው መራቂነታቸው ሰጪነታቸው እንዲቀጥል አድርጉ። ስለነበረን ነገር ሁሉ እናመሰግናለን ዶክተር እድሜ ከጤና ጋር ተመኘው። እግዜር ይስጥልን። እሺ የኔ አባት ጋሻ ልዬም እንግዲህ ፈጣሪ ጨርሶ ጨርሶ ጨርሶ ይማሩት አለን ከጎኑትንን እሺ የኔ አባት እሺ